ይ ካገባ አይቀር እንዲህ አይነቱን አግባ። መኪና አላት መኪና የለኝም፣ ስራ አላት ስራ የለኝም፣ ብር አላት ብር የለኝም። ከዛ በኋላ አንድ ቀን ዘራፍ አልኩና እኔ ሁሌ እንዴት ነው የምጋበዘው? ዛሬ መጋበዝ አለብኝ አልኩ። ና ያልኳት መጣች። ኤቲም ውስጥ ካርዱን ስከት ብር ሳይሆን ወርቀት ሰጠኝ። ያለህ አካውንት ዜሮ ነጥብ ዜሮ ዜሮ ነው ይላል። አይዟችሁ ዜሮዎች። ከዛ ተናደድኩና ወደ እሷ እያየው እንደማታየኝ አይ ሆፕ አታየኝም ብዬ እንደገና ካርዱን ከተትኩት፣ አሁንም ወረቀት። ሶስተኛ ጊዜ ከከተትክ ሌባ ነው ብሎ ይውጥብሃል። ይህ ስለምታቅ አንገቷን አወጣችና ሶስተኛ ትክተት ይውጥብሃል አለችኝ። በጣም ደስ የሚለኝ ሚስቴን የማመሰግናት ዜሮ ነው ብላ ጥላኛል፣ ሄደችም። አጨብጭቡላት። አይ ዜሮ ነው ብለሽ ጥለሽው አትጂ። ዜሮ ነው ብለህ ጥልሃት አትጂ። ታሪክ ነገ ይቀየራል።